ሳምንቱ በክርስትና እምነት ተከታዮች ዘንድ ሰሞነ ሕማማት በሚል ሲጠራ፣ አርብ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራው ሕመሙ ስቅለቱ በፍቅርና በትህትና የሚታሰብበት በተለያዩ መንፈሳዊ ስነስርዓቶች የሚዘከርበት ታላቅ ዕለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ሊቃውንቶች ዘንድ ደረቀ ሐዲስን ተናጋሪ ተብሎ የሚጠራው ነቢዩ ኢሳያስ አስቀድሞ በትንቢቱ እርሱ ግን ደዊያችንን ተቀበለ ሕመማችንንም ተሸከመ በእርሱም ቁስል እኛ ተፈወስን ብሎ እንደተናገረው በዚህ ዕለት በኢየሱስ ክርስቶስ መከራ ህመምና ሞቱ የሰው ልጆች ከዘላለም ሞት ከኩነኔ ከፍዳና ከሲኦል ባርነት ነፃ መውጣታቸው ይነገርበታል፣ ይመሰጠርበታል። ይህንን መሠረት አድርገን እኛም የእውቁ ሰዓሊና ባለቅኔ የገብረ ክርስቶስ ደስታን ጎልጎታ በሚል ርዕስ የተጠበበበትን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የሥነ ስቅለት አስደናቂና ዘመን አይሽሬ ክላሲካል ሥራውን ነው የዚህ ገጣሚና ሰዓሊ እጅግ ተወዳጅና ተደናቂ የሆነውን የጎልጎታን ፍቅርን ጠበብትን እጅግ ድንቅ ሥራውን ጽንሰትና ውልደተ ታሪክን እንዲሁም ስለ አምላክ ፍቅር ባጭሩ እናወጋለን። ሙሉጌታ ጌቱ ፕሮግራሙን አዘጋጅቼ ወደ እናንተ አደርሳለሁ። አብራችሁን ቆዩ። ገጣሚና ሰዓሊ ገብረ ክርስቶስ ደስታ በኢትዮጵያ ዘመናዊ ስነ ጥበብ ታሪክ ውስጥ ስሙ ጎልቶ ከሚጠቀሱት የጥበብ ሰዎች ዘንድ በግንባር ቀደምትነት የሚጠቀስ ሰዓሊ ነው። ገብረ ክርስቶስ ዘመናዊ የስዕል ሙያን በሀገር ውስጥና በአውሮፓ ከተማረ በኋላ በሀገሩ እምብዛም አልቆየም ነበር። በሀገራችን በተከሰተው የ1966 አብዮት ከነደደው የነውጥና የለውጥ እሳት የተነሳ እንደ ብዙዎቹ ኢትዮጵያውያን ምሁራን ወገኖቹ የእርሱ ምጣፋንታ ስደት ሆኖ ነበር። ገብረ ክርስቶስ በትምህርትና በስደት ህይወት ለረጅም ዓመታት በባርማዶ በቆየባቸው ጊዜያት ውስጥ አውሮፓውያኑ ወይም በአጠቃላይ ነጮች ለአፍሪካውያንና ለጥቁር ህዝቦች የሚያሳዩት ዘረኛነት ያላቸው ንቀትና ጥላቻ በእጅጉ ያብሰለስለውና እረፍት ይነሳው ነበር። ገብረ ክርስቶስ ከልጅነቱ ጀምሮ ከታወቁት የቅኔ መምህርና የተዋህዶ ሊቅ ከሆኑት ከአባቱ ካለቃ ደስታ ነጋዋ ዘንድ ፊደል ቆጥሮ ዳዊትስ ደግሞ ዜማ ተምሮ በዘመኑ የነበሩትን የአባቱን ዘመነኞች ሊቃውንት ቀኔንና የመንፈሳዊውን ዓለም ረቂቅ የሆነ ትንታኔና ትርጓሜ የሆነ ጥልቅ እውቀት ጠዋት ማታ እየሰማ ላደገው ገብረ ክርስቶስ መንፈስ የሆነው እግዚአብሔር በምን መንገድ በምን ጥበብ የአውሮፓዊነት ወይም የነጭነት ቆዳን ወይም መልክን እንደተጎናጸፈ ፈጽሞ ግራ ይገባው ነበር። እናም ይውቀት የስጋ ይህ ድንቁርናም ከክፉ ከዚህ ጥበባቸው ምንጩም የሐሰት አባት ዲያብሎስ መሆኑን ሊነግራቸው ሳሊው ቀለሙን በጠበጠ፣ ብሩሹን ወደረ፣ ሸራውንም ወጠረ። የአውሮፓውያኑ የዘረኛነት አስተሳሰብ ከሰው ዘር አልፎ እግዚአብሔርን ሳይቀር እንኳን ነጭና ዘረኛ ያደረጉበትን ከንቱ የሆነውን ትምክታቸውንና ድንቁርናቸውን የእምቧይ ካብ ሊያደርገውና እውነቱን ሊነግራቸው ቆርጦ ገብረ ክርስቶስ ቀለሙን ከሸራው ጋር አዋሃደ። እናም ጥበበኛው በስዕሉ ዓለም ያስደመመ ድንቅ የፍቅርን ቅኔ በብሩሹ ተቀኘ። ባለቅኔውና ሰዓሊው ገብረ ክርስቶስ ይህን ጎልጎታ ብሎ የሰየመውን ቆዳ አምላኪዎቹን አውሮፓውያንን ራሳቸውን እንኳን ሳይቀር በእጅጉ ያስደመመውና ይህን ታላቁን የጥበብ ስራውን ከብርቱ ቅናት ከፍቅርና ከእውነት በመነጨ የእውቀት ብርሃን ተነሳስቶ ነበር ፍቅርን በብሩሹ ከሸራው ጋር ያዋህደው። በዚህም ድንቅ የጥበብ ስራው ገብረ ክርስቶስ አውሮፓውያኑ ቆዳ አምላኪዎችን ዘረኞችና ትምክተኞችን አንዲ ሲል በጥበብ ሥራው ሞገታቸው፣ አሳፈራቸውም። እናንት እናመልኳለን የምትሉት እግዚአብሔር ግን ነጭም፣ ጥቁር ወይም ቢጫም አይደለም። አፍሪካዊ፣ አውሮፓዊም ወይም አሜሪካዊ አይደለም። እርሱ የሁሉ ፈጣሪ፣ የጥበብ ሁሉ መዝገብ፣ የፍቅር ምንጭ የሆነ የፍቅር አምላክ ነው። እናም እርሱን የዘር የጎሳ የነገድ የቋንቋ የቆዳ የቀለም ድንበር ፈጽሞ የማይለየው የማይገድበው ሁለንተናዊ ፍቅር የሆነ በፍቅር የተጥለቀለቀ በፍቅር ስለ ፍቅር የቆሰለ በፍቅር ስለ ፍቅር በደም የተነከረ ደም ግባቱና ውበቱ ደም የጎረፈበት በደም የተረጨ በደም የታተመ በደም የተጥለቀለቀ ሞትን በሞት የረታ ሕያው ዘላለማዊ ፍቅር ነው። ይህ ታምረኛ የሆነው የገብረ ክርስቶስ ጎሎጎታ የጥበብ ስራው የተናቀውን ስለ ሰው ልጆች ሁሉ መተላለፍን የቆሰለውን ስለ በደላችን የደቀቀውን ስለ እኛ ብርቱ ህመምን የታመመውን በጌተሰማኔ የደምላብ የደም ላብ ያላበውን ስለ ሰው ልጆች ኃጢአት የተጨነቀውን በጎሎጎታ በቀራኔው አደባባይ የተቸነከረውን ክርስቶስ ኢየሱስን በደም ገለጸው። የሾህ አክሊልን የደፋው ራሱ፣ በሚስማር የተቸነከሩት ቅዱሳን እጆቹና እግሮቹ፣ በጦር የተወጋው ጎኑ፣ በሮማውያኑ ጅራፍ የተተለተለው ጀርባውና፣ የቆሰለው መላ አካላቱ ፍቅርንና ምረትን በደም ጅረት ለሰው ልጆች ሁሉ የሚያውጁ ዘላለማዊ የሆነ የፍቅር ሕያው ማተማችን መሆናቸውን በይፋ ገለጻቸው እርሱ ኢየሱስ መቼም ወይም የማይደበዝዝ የማይነጥፍ የማይደርቅ ሕያው የፍቅር ደም ጅረት የዘላለም ሕይወት ምንጭ የደም መሥዋዕት ረቂቅ ውበትን የተጎናጸፈ ቅዱስ መሥዋዕት መሆኑን ጠቢብ በብሩሹ በቀይ ቀለም በደም ቋንቋ ገለጸልን ተቀኘልንም። የዚህ ትንግርተኛ የጥበብ ሰው ገብረ ክርስቶስ ዘመና ሽሬ ስራው ይህ ፍቅር ዘር፣ ጎሳ፣ ቀለም፣ ዜግነት ሳይል ሁሉንም በኩልነት የሚያፈቅር እንጂ እናንት እንደምታስቡት አምላክ ነጭ ፈጣሪ አውሮፓዊ ወይም አሜሪካዊ አሊያም አፍሪካዊ አይደለም። እግዚአብሔር ፍቅር፣ ፍቅርም እግዚአብሔር ነው እንጂ በጎለጎታ ድንቅ የጥበብ ሥራው ገብረ ክርስቶስ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ፣ የቅድስት ድንግል ማርያም ልጅ፣ የሁሉ ሰው ወዳጅ፣ በደም የታተመ በደም የተዋበ ፍጹም ፍቅር፣ ሕያው ፍቅር በፍቅር ስለ ፍቅር የተሰዋ በግ ነው እንጂ ሲል ገብረ ክርስቶስ ይህን የእግዚአብሔር ልጅ የሆነውን የኢየሱስ ክርስቶስ የቀራኒዮን ፍቅሩን ጎሎጎታ ብሎ በሰየመው የጥበብ ሥራው በደም ቀለም በደም ጎርፍ በደም ብሩሽ ጥልመት በዋጠው በመሰለው ሸራው ላይ በብሩሽ ፍቅሩን በደም ጎርፍ ፍቅርን በደም ቅኔ እንዲተጠበበበት እንዲተደመመበት እንዲተቀኘበት ቃል ሊገልጸው በማይችል ልዩ ውበት ልዩ ጥበብ ለገብረ ክርስቶስ ደስታ የጻፍኩትን ነው የማነብላችሁ። ገብረ ክርስቶስ ከስዕል ጥበቡ በተጨማሪ በጥሩ ገጣሚነቱ ብዙዎቻችን እናውቀዋለን። እኔ ደግሞ በጣም ካድናቂዎቹ አንዱ ነኝ። እንደምታውቁት ሰዓሊ ገብረ ክርስቶስ ደስታ የስል ጥበብ ትምህርት ቤት አስተማሪ ነበር። በአንድ ወቅት አንደኛው ተማሪውን ስዕሎች እንዲሰራ አዞት፣ ያ ተማሪው የሳለው ስዕል ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ ያን ስዕል ያይና ይህን ስዕል ለምንድን ነው ጥቁር አድርገን የሳልከው ይለዋል። በዚህም ጊዜ ተማሪው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኝ ናቸው እና ክርስቶስ ጥቁር ነው ብዬ ስለማምን ክርስቶስን ጥቁር አድርጌ ስዬዋለሁ ይለዋል። በዚህ ጊዜ ሰዓሊው ክርስቶስ ኮ የተሰቀለው በደሙ ነው፣ እኛን ያዳነን በደሙ ነው እንጂ በቀለሙ አይነት አይደለም ብሎ ቅር በመሰኘት ቤቱ ገብቶ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን ፍቅር ደግሞ የትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሀሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ። እዩት ይህን ጠቢብ ሸራው እስኪ ደማ፣ በቀይ እየወጋ በደም እየሳለው፣ እንጨት አመሳቅለው፣ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ አሁን እስኪ መስል ስቃዩ ያስፈራ አሁን እስኪ መስል ስቃዩ ያስፈራ ደም ከደም አረገው አበዛበት ጣረ ብሩሹን አሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት ገብረ ክርስቶስም ክርስቶስ ላይ ከፋ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው። ከቀናት ባንዱ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት ባንዷ አፍ ሲጠቁር ባንዷ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ አለውጣለህ አለው ፍቅርን ስሎ ስሎ ስሎ ስሎ ስሎ ፍቅርን ስሎ ስሎ በሳለው እየወጋ፣ በደማው እየቀባ ክርስቶስ ደም እንጂ ዘሮ አልተሰቀለም። እንጨቱ ላይ ያለው እውነት ይህ አይደለም እያለ ሲናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰስበት። ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም። ፍቅር ዘር አይደለም። ሰዓሊ ገብረ ክርስቶስ ተጻፈ ታህሳስ 2001። ጎሎጎታ የገብረ ክርስቶስ ዘመን አይሽሬ ክላሲክ የሆነች በብዙዎች ነፍስ አጥንትና ጅማት ድረስ ዘልቃ የፍቅርን ብኃይልና ጽናት የምትገልጽ ስራው እንደሆነች በርካታ አድናቂዎች ይመሰክራሉ። በአንድ ወቅትም የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት መጽሔት ኢትዮጵያን ስተዲ ጆርናል ላይ የገብረ ክርስቶስ የጥበብ ልጁና የሙያው ባልደረባ የሆኑት አቶ ሸቱ ጥሩነ ስለ ገብረ ክርስቶስ ታሪክ ስለ ጎሎጎታ ድንቅዬ የጥበብ ስራው ባቀረበው የጥናት ጽሑፍ ይህን ብለው ነበር። ይህ የገብረ ክርስቶስ ጎልጎታ ብሎ የሰየመው የስቅለት ስዕላዊ ድርሰት የፍቅርን፣ የመሥዋዕትነትን፣ የቤዛነትን፣ የሕያውነትን፣ የዘላለማዊነትን እንዲሁም የነፃነትንና ሰላምን ምንነት ባጭሩ በብረ ቀለማት የቃኘበት የተቀኘበት ነው። መስቀሉ እውነታዊ ነው። የተሰቀለው ክርስቶስ ግን ተምሳሌታዊ ነው። ስዕሉ እስከተሰራበት እስከዚያ ጊዜ ድረስ ብዙ ሰዓሊዎች አካሉን ወይም ስጋውን አልፎም እውነታዊ ምስሉን ከነስቃዩ ይስላሉ እንጂ እንደ ገብረ ክርስቶስ ክቡር ደሙን ንጹህ መስዋዕትነቱን በቀይ ህብረ ቀለም ብቻ ተምሳሌት አድርገውና ወስነው የሰሩ የሉም። ይህንን በሚመለከት አቶ እሸቱ ጥሩነ ሳሊ ተብሎ የጎሎጎታን ተራራ ያልወጣ የቀራኔውንን ትልቁን ትራጀዲያ ያላየ የለም። ግን የገብረ ክርስቶስ ስነ ስቅለት ለብቻው ነው። ቀለም ተናጋሪው ነው። የሚታየው ንጹሕ ደን ብቻ ነው። ግራና ቀኝ የነበሩት የተሰቀሉት ተዘንግተዋል፣ ወይም ሳሊው ሊያያቸው አልፈለገም። ይገርማል። ጥበብ ከንጹነት ከጽርየት ከርቀት ብቻ እንጂ ከሌላ ጋር ግንኙነት የሌላት መሆኑን ለመረዳት ይቻላል። ዛሬም ድረስ የገብረ ክርስቶስ የፍቅር የነፍሱ ምጥ ውልደት የሆነችው ጎልጎታ የፍቅር ሕያው መዝገብ፣ የጥበብ ሥራዎች ሁሉ ቁንጮ ሥራ ሆና በዚህ ክብሯ ማረጓና ሕያውነቷ ዘልቃለች። ፍቅርን በመሥዋዕትነት ፍቅርን በእውነት ፍቅርን በደም እየተረከች በደም እየሞሸረች በሸዋ አክሊል በደም እያነገሰች በጦርና በችንካር በደም እያስዋበች በደም እየተረከች ይህ የገብረ ክርስቶስ ዘመናዊ ሽሬ የሆነ የጥበብ ሥራው ለበርካታ ዓመታት በስደት የቋቆየበት ከወደ አውሮፓ መጥቶ በአዲስ አበባ ዩኒቨርሲቲ በጀርመን መንግሥት እርዳታ በስሙ በተቋቋመው የሥነ ጥበብ መዘክር ውስጥ ይገኛል። ያን መሳጭ ያን ምስጢረኛ ያን ትንግርተኛ ያን የነፍስ አጥንትና ጅማትን ዘልቆ በሚመትር ልዩ ኃይልና ጥበብን በተቸረው በገብረ ክርስቶስ በጎለጎታ ድንቄ ጥበብ ሥራ ላይ መላ አካላታችንን ለቅጽበት አይን ሆኖ ፈዞ ደንግዞና ተውጦ ይቀራል። እናም ከቤቴሌም ግርማ እስከ ጎሎጎታ ቀራኔዮ የፍቅር ኃያል፣ የፍቅር ቤዛነት፣ የፍቅር ጥበብ የፍቅር ትሕትና የፍቅር ትዕግሥት የፍቅር ጽናት የፍቅር ኤልሻዳይነት የፍቅር ሕያውነት ቃላት ሊገልጹት በማይችላቸው በደም ቋንቋ በደም ቀለም ፍቅርን ያሳያችኋል ፍቅር በለሆሳስ መንፈሳዊ በሆነ ሰማያዊ ቋንቋ ያናግራችኋል ያውራችኋል በእጅጉ አስገራሚ አስደናቂና አስደማሚ በሆነው የጥበብ ሥራው ገብረ ክርስቶስ ፍቅርን በጥበብ ቋንቋ፣ በረቂቅ ክሎት ልዩ በሆነ ኃይል ትላንትና ዛሬ ነገም እስከ ዘላለም ሲያውጅ ታዩታላችሁ፣ ትሰሙታላችሁ። ሊያውም በሎሳስ በሆነ የነፍስ ጩኸት፣ የነፍስ ድምፅ፣ የነፍስ ቋንቋ በገብረ ክርስቶስ በጎልጎታ ሥራ ላይ ይህን ታላቅ እውነት ይህን በደም የተከፈለ በደም የጸና የፈጣሪ የአምላክ ፍቅር ምረት፣ ይቅርታ፣ በጎነት፣ በረከት፣ ቸርነት፣ ርኅራኄ፣ ፍትሕ፣ ፍርድና ጽናት በጉልህ በደም ቋንቋ በደም ቅኔ ይነበባል፣ በጉልህ ይተረጎማል። እናም እኛም ዛሬ የቀራኒዮን ጎሎጎታን ስቅለትን መሰረት አድርገን እንዲዘከርን መልካም በዓል